ሶስና ዛሬ በጥፊ ተመታች። እንዲሁም ደግሞ እረሙ ዛሬ በደንብ ተደብድቧል። ማለት ትናንትና ነው የተደበደበው። ነገር ግን ዳኒ አይደለም፣ ዳኔ ነካ ነካ አደረገ እንጂ በጣም የደበደበው ዳጊ ነው። ከካሜራ ጀርባ ዳጊ ደብድቦታል ማለት ነው። እንዳያችሁት ረሙ ቁስል ስል ብሏል እና ይሄም ምክንያት ደግሞ በሶስና ምክንያት ነው። ሶስና ባለፈው ሰክራ ረሙ ሚስጥር ነገረኝ፣ ይህ ብዙ ነገር እየተካሄደ ነው፣ እኔ ቶሎ ድረሻ ለኝ ምናምን እያለች እያወራች ነበረ። ሲቀጥል ሚስጥሩም ስለወጣባቸው ነው። እነዛ ማሰብ የተሳናቸው ሰዎች እንደዚህ የደበደቡትና ብቻ ነገሮች ከበድ እያሉ ነው። ሰላም ቤተሰብ እንዴት ናችሁ? ሰላማችሁ ይብዛ። በጣም ያሳዝናል። ሁሉም ተረባርቦ የሀይሚና የብሩኬን ሕይወት ለማመሰቃቀል ተነስተዋል እና እነዚህ እጆች ልክ መግባት አለባቸው። ዛሬ ያው ሀይሚና ብሩኬ መጥተዋል እንዳያቸዋቸው ነው። ለምን ታያኛለህ? ለምን ታያኛለሽ? እየተባባሉ ነበረ እና እንዴ በቃ መነጽር አድርጉ ሀይሚና ብሩኬ ማለት ነው፣ መነጽር አድርጉ ስትጠራሩ መነጽር ማድረግ አለባችሁ ነው ሰው ጎን ለጎን ቆሞ፣ እስኪ እንዴት ይጣላል አሁን? ለምን ታየኛለች ለምን ትስቃለ? በነገራችን ላይ ማለት ነው ምንም አይነት ነገር ይሁን ከሰው ስጦታ አትቀበሉ። በፈጣሪ የምር የሰው እጅ የሰማይ ደጅ ነው የሚባለው ለካ እውነት ነው። የተሰጠ ስጦታ ግን መልሱ ይባላል። እንዴ ባለፈው አብርሃምንና አሩታን እንደዛ አሸማቀው አሸማቀው ማስ ስጦታ ሰጥተው ሰጥተው ሰጥተው አብርሽና ሩታ ሲጣሉ ስጦታችን መልሱ ብለው ቁጭ። አሁን ደግሞ ከሀይሚና ከብርኬላ የተፈጠረው እሱ ነው ማለት እነሱ የሰጡት ስጦታ ነው ይባላል። እንግዲህ እኔ አላቅም፣ ከዚህ ላይ እርግጠኛ አይደለውም። ግን እነሱ የሰጡት ስጦታ ስለሆነ ነው መልሽ አሏት፣ እኛን የሰጠነች ለብሩኬ መልሽለት ብለው ስጦታ ገዦቹ ናቸው እንግዲህ እንደዛ ያሉት ብቻ። ግን ለማንኛውም ለማለት የፈለግኩት ስጦታ መልሽ አይባልም። እውነት ለመናገር ወይ መጀመሪያውኑ ያለ መስጠት ይሻላል። የምሬን ነው። የተሰጠ ነገር አይመለስም፣ እና በጣም ነውር የሚያሳፍር ነገር ነው ማለት ነው። ስጦታ ሰታችሁ እንደገና ሰውን ለማሸማቀቅ በጣም ያስጠላል። እነሱ እኮ በነገራችን ላይ እናንተ ወዳችሁ ፈቅዳችሁ ነው ስጦታ የምትሰጧቸው። ነገ ብሩኬንስ መልስ እንደማትሉት በምን እርግጠኛ ናቸው? ከባድ እኮ ነው እንዲህ እና እንግዲህ ያው ስለ መኪናውን ብሩኬ ተናግሮ ነበር። መኪናን ይገዛላችኋለሁ ግን ታርጋው ከእናንተ ነው ብሏችኋልና ብሩኬ እንግዲህ ከካሜራ ጀርባ በጣም ብዙ ነገሮችን እንደሚሰራ እኔ ዩቲዩብ ብቻ አይደለም ስራ የምሰራውን ስራ እናንተ አታውቁም። በዚህ እድሜ ሰርቼ እግዚአብሔር ይመስገን ስኬታማ ሆኛለሁ ያለው እያላችሁ ይገኛል ማለት ነው። እሳይ ጎሽ፣ እንደዚህ ስለተናገርክ እንዴት ደስ እንዳለኝ መኪናው ሀይም ያለችበት ለሀይም ያካፍላትም የሚል ነበረና በጣም ይገርማል። ግን የምር እናንተ ሆነ ውል ያተራረማችሁ ምናምን ነው የምትመስሉት። እና እንደዚህ ስትሉ ማለት ነው አይባልም አይባልም እንኳን ሀይሚ ያላወጣችሁን ከመኪና ማለት ነው። የእውነት መኪናው በራሱ ነው የገዛው። በነገራችን ላይ እኔ ተናግሬያለሁ ከዚህ በፊት መኪና እሷ መግዛት አቅቷት አይደለም። በቃ በዚህ እድሜዋ እሷ መኪና ማትፈልግም ሁሉ ነገሯን ሴፍ ማድረግ ትፈልጋለች። ሴፍ እያደረገች ነው ያለችው። ስለዚህ መኪናው የሀይሚ አይደለም፣ የብሩኬ ነው። ግን ከፈ እናንተ ከፈለጋችሁ ገዝቼ ሁላ ሰጣት አለው ብሏል። ደግሞ እንደሚገዛላት እንዳትጠራጠሩ። እና ምንም ይሁን ምንም ሀይሚም ኖረችበትም አልኖረችበትም፣ ግን ስለ ራሳቸው ስለ ግላቸው ንብረት ማንም የሚያገባው ነገር የለም። ሰው የተጣላ ሰው ማስታረቅ ሲገባ እንደገና ለማጣላት ሌላ ታሪክ መጎልጎል ግን አሁን ጥሩ ነው እንዴ? መኪናውን አካፍላት። መኪናውም አለችበት ሀይሚ ሀይሚ የብሩኬን ስጦታ መልሽ። በእውነት በጣም ያሳፍራል። እኔ እንጃ ደጋፊ እንደዚህ ከሆነ ቢቀር ነው የሚሻለው። ግን እንግዲህ ጀግና ያው ልክ ልካችሁን ነግሯቸዋል።